የተከበራችሁ የቻናላችን ቤተሰቦች እንደምን ሰንብታችኋል? ዛሬ ርዕሰ ጉዳይ አዲስ ቢዝነስ ልንሰራበት የሚገባ በጣም ወሳኝና ሲጠበቅ የነበረው አዲስ ፕላትፎርሙ ተለቋል ማለት ነው። ይህ ፕላትፎርም እንግዲህ ከተለቀቀ ዛሬ አንደኛ ቀኑን አስቆጥሯል። ይህንን ቪዲዮ በሰራሁበት ማለት ነው። በርካታ ህብረተሰቦች እየተሳተፉበትና በርካታ ህብረተሰቦችም ገንዘብ እያወጡበት ይገኛል ማለት ነው። ይህ ፕላትፎርም እንግዲህ ከሌላ ፕላትፎርሞች ለየት የሚያደርገው ምድረው በርካታ ባለሀብቶች የተሳተፉበት ነው፣ ወይም በርካታ ድርጅቶችም ተሳትፎበታል ማለት ነው። እዚህ ፕላትፎርም ላይ ገንዘብ እንዴት ነው የምንሰራው፣ እንዴት ነው የምንመዘገበው፣ እንዴት ነው ገንዘብ የምናወጠው የሚለውን አብረን እንመለከተዋል ማለት ነው። ከመዘጋግቦ እስከ ገንዘብ አወጣጡ ድረስ አብረን እንመለከተው ማለት ነው። ፕላትፎርም ላይ እንግዲህ ስትሳተፉ በየቀኑ የሚሰጣችሁን ገንዘብ ማውጣት ይኖርባቸዋል ማለት ነው። በየቀኑ ዴሊ ነው የምታወጡት በ24 ሰዓት ውስጥ የሰጣችሁ የሰራቸውን ገንዘብ ይሰጣቸዋል ማለት ነው። በየቀኑ አንደኛ ገንዘብ ወጪ እናረጋለን ማለት ነው። እዚህ ፕላትፎርም ላይ እንግዲህ ገንዘብ ወጪ ስናረግ ከ150 ብር ጀምሮ ጀምሮና ከዛም በላይ ነው ወጪ ምናረግ ማለት ነው። ፕላትፎርሙ ላይ እንግዲህ በሶስት አይነት ነው ገንዘብ ልናገኝ የምንችለው ማለት ነው። የመጀመሪያው ደረጃ ኢንቨስት በማድረግ ነው። ከዛ ሲቀጥል እንግዲህ ሰዎችን ኢንቫይት በማድረግ ብቻ መስራት እንችላለን ማለት ነው። ኢንቫይት ያደረግናቸው ሰዎች ግን ኢንቨስት ሲያደርጉ ወይ ማለ በስተቀር ደግሞ ሰዎችን ኢንቫይት አድርገው በእነሱ ስር ሲመዘገቡ እንግዲህ እናንተም በሶስተኛው ወገን እንግዲህ ገንዘብ ታገኛላችሁ ይችላሉ ማለት ነው። እዚህ ፕላትፎርም ላይ ግዴታ ገንዘብ ኢንቨስት በማድረግ ብቻ አይሰራም ማለት ነው። ሰዎችን ኢንቫይት በማድረግም ገንዘብ ይሰራል ማለት ነው። ስለዚህ ከአመዘጋግቡ እስከ ገንዘብ አወጣጥ ድረስ አሳያቸዋለሁ ማለት ነው። ተወደዳችሁና፣ የተከበራችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ እንዲሁም ላይክ አድርጉ። ቀጥታ ወደ ፕሮግራማችን ተመልሰናል። የዚህ ፕላትፎርም ሊንክ እንግዲህ የመጀመሪያው ኮሜንት ነው ያለላችሁ። እሱ እንደነካችሁት እንግዲህ እንደዚህ ይመጣላችኋል ማለት ነው። እንደዚህ ሲመጣላችሁ የመጀመሪያው ደረጃ ምንድ ነው የምናደርገው? ስልክ ቁጥር አስገባለሁ ማለት ነው። ስልክ እንደዚህ ካስገቡ በኋላ ፓስዋርድ አስገባለሁ ማለት ነው። ፓስዋርድ ሳስገባ አንድ ሁለት ሶስት አራት አምስት ስድስት አደርገዋሉ ማለት ነው። ምንድ ነው እዚህ ጋር ላይ የፓስዋርዱ ከአንድ እስከ ስድስት መሆን አለበት፣ ወይም ባለ ስድስት ዲጂት ሀዝ መሆን አለበት ማለት ነው። እዚጋ እንደምትመለከቱት እኔ ለእናንተ ማሳየት ስለሆነ ከአንድ እስከ ስድስት አስገብቻለሁ ማለት ነው። ከዛ ስም እዚጋ ላይ አስገባለሁ ማለት ነው። ማነ ያቀርባለሁ ዝምዬ አበበ በላቸው ብዬ ጽፍ ያለሁ ማለት ነው። ከዚያ በኋላ ምንድ ነው የምናደርገው እዚ ጋ ከዛ ዚ ላይ እንደምትመለከቱ ስልክ ቁጥር አስገብቻለሁ ፓስዋርድ አስገብቻለሁ ማለት ነው። ከዛም በኋላ ሙሉ ስም አስገብቻለሁ ከዛም በኋላ ሴንድ ለዋለሁ ማለት ነው። ምክንያቱም ቬሪፊኬሽን ኮድ እንዲልክልን የምናደርግበት ማለት ነው። እዚ ጋ ላይ ነው ቬሪፊኬሽን ኮድ የሚልክልን እንጂ ቀጥታ በአስመዘግባችሁ ስልክ ቁጥር ቀጥታ አይልክላችሁም ማለት ነው። ከዚህም በኋላ እዚ ጋ ላይ እንደምትመለከቱት ትቆጥር ልናለች ማለት ነው። ይቺ ሰከንድ ሳታልቅ ሬጅስተር ማድረግ ይኖርባቸዋል ማለት ነው። ይቺ ሰከንድ ካለቀች በኋላ ግን ይሄ የቬሪፊኬሽን ኮድ አገልግሎት አይሰጥም ማለት ነው። ስለዚህ ምንድነው የምናደርገው ሬጅስተርና እንለዋለን ማለት ነው። ለፕላትፎርሙ አዲስ ኮራችሁ ማለት ሬጅስተር ያደረገው ስልክ ቁጥርና ፓስዋርድ እንድናስገባለት ደግሞ ይጠይቀናል ማለት ነው። ስልክ ቁጥርና ፓስዋርድ አስገባለሁ። ስልክ ቁጥር አስገብቻለሁ። ከዛ ሲቀጥል ፓስዋርድ ግን አስገባለሁ ማለት ነው። ፓስዋርድ ሳስገባ አንዱ ለ ሶስት አራት አምስት ስድስት ነው ያደረኩት ማለት ነው። ስለዚህ እሱ ካስገባው በኋላ ሎጊን እለዋለሁ ማለት ነው። ሎጊን እንግዲህ እንደዚህ ሳደርገው ቀጥታ እንደዚህ አይነት ይመጣልናል ማለት ነው። እኛው እንግዲህ ምንድነው የሚያገለግለን ገንዘብ ስናወጣ ወጪ የምናረግበት ፓስዋርድ ነው እዚህ ጋር የምናስገባው ይገባ ማለት ነው። ለምንድነው ሎግን ሎጊን ያረግነው ፓስዋር እና ፓስዋርድና ይሄኛው ሊሊያይ ይገባል ማለት ነው። አንድ አይነት ማረግም ትችላላችሁ ግን እንደ ፕላትፎርሙ ወይም ፕላትፎርሞች እንግዲህ እዚህ ጋ እንዳስቀመጡት ስልክ ቁጥራችሁን እና ፓስዋርዳችሁን ቢያውቁ ገንዘባችሁ ሊወስዱባችሁ ይችላሉ ብለዋል ማለት ነው። ስለዚህ ከዛኛው የተለየ ፓስዋርድ እዚህ ላይ ልታስገቡ ይገባል ማለት ነው። ለምሳሌ ሎጊን ሳረግ እንግዲህ ከ1 እስከ 6 ነው ያደረግኩት እዚህ ላይ እንግዲህ 654321 ላረግ ይችላሉ ማለት ነው። ምክንያቱም የዛኛው ግልባጭ ከዚህም በኋላ ምንድን ነው ማድረገው እዚህ ጋ ላይ ቨሪፊኬሽን ኮዳውንም እንዲልክልን እዚ ጋ ሲንድ ላታለው ማለት ነው። ሲንድ ስላት እንግዲህ ቀጥታ ምንድነው ቨሪፊኬሽን ኮድ ይልክልኛል ማለት ነው። ቨሪፊኬሽን ኮድ እንደገባ እንግዲህ ራሱ እንዳስገባል ምን ሆነ አፕዴትሬድ ፓስወርድ ፓስዋርድ እንለው ማለት ነው። እሱንም ምን እንደሚያገለግል ይሄኛው ገንዘብ ወጪ ስናረግ ብቻና ብቻ ነው ይሄን ፓስወርድ የምንጠቀመው ማለት ነው። ሎጊን ስናረግን መጀመሪያ ሬጅስተር ነው ያረግነው ፓስዋርድ መጠቀም ይኖርብናል። እነዚህ ሁለቶችን ፓስዋርድ እንዳትረሷቸው። አንድ አይነት ማድረግም ትችላላችሁ፣ የተለያየ ፓስወርድ ማድረግ ትችላላችሁ። ስለዚህ አፕዴትሬድ ፓስወርድ እንለዋለን ማለት ነው። እንግዲህ ራሱ ቀጥታ ወደ ፕላትፎርሙ ይዞን ይገባል ማለት ነው። እዚህ ጋር እንደምትመለከቱት ሆም ሚል አለ፣ ታስክ ሚል አለ፣ ብሎግ ሚል አለና አካውንት ሚል አለ ማለት ነው። ስለዚህ እዚህ ፕላትፎርም ሲኖር ብለ እንግዲህ ሰዎች ገንዘብ እያወጡ ነው ብለን እርግጠኛ መሆናችንን ወይም ገንዘብ እንደሚሰራ ገንዘብ እንደሚከፍል ለማረጋገጥ የት እንገባለን? እዚህ ጋር ብሎግ የሚላለ ማለት ነው። ይህንን ብሎግ የሚለው ማየት ይኖርብናል ማለት ነው። ብሎግ የሚለው ቀጥታ አንድ ዜ እንደዚህ ስትጫኑት፣ እዚህ ፕላትፎርም ላይ እንግዲህ በርካታ ሰዎች ገንዘብ እየሰሩ መሆኑን እዚህ ጋር ማየት ይቻላል ማለት ነው። ደረሰኛቸውን እራሳቸው እየላኩት ነው። ይ እዚህ ፕላትፎርም ላይ እንግዲህ ገንዘብ ልናወጣ የምንችለው ከመቶ ሃምሳ ብር ጀምሮ ነው ብያቸዋለሁ ማለት ነው። ከመቶ ሃምሳ ብር ጀምሮ እንግዲህ ገንዘብ ወጪ ያደረጉ ሰዎችን እዚህ ጋር ማየት ይቻላል ማለት ነው። ቦም ሚላለ ታስክ አለ ብሎግ አለ አካውንት ሚላለ ስለዚህ፣ እኛ የት ነው እዚህ ታስክ የሚለው ጋር እንዳለ ማለት ነው። ይሄንን ታስክ የሚለውን አንድ እዚህ እንጫኗለን። ታስክ የሚለውን እንግዲህ እንደተጫነው ቀጥታ እዚህ ጋር ላይ እንደምትመለከቱት እንግዲህ የራሳችሁ ኢንቫይት ማድረጊያ ኮድ ይሰጣችኋል ማለት ነው። እሱ ኮድ እንግዲህ እዚህ ጋር ነው ያለች ማለት ነው። እዚህ ጋር ላይ እንግዲህ ኢንቫይት ሪዋርድ ይላል ማለት ነው። እዚህ ጋር ላይ ሰዎችን ኢንቫይት አድርጋችሁ ገንዘብ እንድታገኙ የመጀመር ደረጃ የሚነግራችሁ ነው ማለት ነው። ስለዚህ፣ እዚህ ጋር ያለችት ኮድ እንግዲህ የእናንተ ናት ማለት ነው። ይቺን እንደዚህ እዚህ ነካስ ታድርጓት ራሱ ኮፒ ሰክሰስፉል ይላችሁና ቀጥታ እናንተ በተለያዩ ሶሻል ሚዲያዎች መልቀቅ ትችላላችሁ። ሌሎችም በቴሌግራም፣ በፌስቡክ፣ በዋትሳፕ እንዲሁም የመሳሰሉ የተለያየ ፕላትፎርሞችን ተጠቅማችሁ ማስመዝገብ ትችላላችሁ ማለት ነው። የመጀመሪያው እርጃ እንግዲህ እዚህ ጋር ላይ የሚከፍላቸው በሶስት አይነት መንገድ ነው ማለት ነው። የመጀመሪያው ቀጥታ ከመጀመሪያው ሰው ላይ ከሆነ እና በእናንተ ላይ ተመዝግቦ ከሆነ ሲመዘገብ 30% ኮሚሽን ይሰጣችኋል ማለት ነው። እናንተ ኢንቫይት አድርጋችሁ በእናንተ ኢንቫይት ሆኖ ከተመዘገቡ በኋላ በሌላ ሰዎችን ሲያስመዘግቡ ደግሞ 5% ታገኛላችሁ፣ እናንተ ማለት ነው። አንተ ሊንክ ስታስመዘግቡ ኮሚሽን አገኛችሁ። ሲቀጥል ደግሞ እናንተ ያስመዘግባችሁ ሰው ሌላ ሰው ሲያስመዘግብ ደግሞ አሁንም አገኛችሁ ማለት ነው። በሁለት አይነት መንገድ ሰራችሁ ማለት ነው። ታዲያ ሌላኛው ምንድነው? የሚቀጥለው ደግሞ እዚጋ ሆም ላይ እንገባለን ማለት ነው። ሆም ላይ ከገባን በኋላ እንግዲህ ምንድነው የምናደርገው? እዚጋ እንደገባችሁት እንግዲህ ኢንቨስት በማድረግ ነው ማለት ነው። ወይም ሪቻርጅ አድርጋችሁ ኢንቨስት ስታረጉ ሙሉ ለሙሉ ታገኛላችሁ ማለት ነው። ስለዚህ እንደኛው ምንድን ነው ሰዎችን ኢንቫይት በማድረግ ነው የምታገኙት የመጀመር ማለት ነው። ሁለተኛው ደግሞ ኢንቫይት ያደረጋችሁ ሰዎች ሌላ ሰዎችን ኢንቫይት ሲያደርጉ ታገኛላችሁ ደግማችሁ ማለት ነው። ሶስተኛው ግን ሪቻርጅ በማድረግ ነው ማለት ነው። ሪቻርጅ እንግዲህ እንዴት ነው የምናደርገው የሚለው ደግሞ አብረን እንመለከታለን። ሪቻርጅ ስታረጉ እንግዲህ እዚህ ጋር እንደምትመለከቱት ሪቻርጅ የሚላል ማለት ነው። ሪቻርጅ የሚለው እንነካዋለን ማለት ነው። ሪቻርጅ የሚለውን አንድ ዜግ እንደነካን እንግዲህ እንደምትመለከቱት ከ300 እስከ አንድ መቶ ሺህ ብር ድረስ ሪቻርጅ እናደረጋለን ማለት ነው። ስለዚህ እናንተ ከዚህ ውስጥ እንግዲህ ደስ ያላችሁን ወይም መክፈል እችላለሁ የምትሉት የገንዘብ መጠን ትነካላችሁ ማለት ነው። ለምሳሌ እኔ አንድ ሺህ ብለው አንድ ሺህ ልነካለሁ ማለት ነው። ከዛ ሪቻርጅ ነው ሏለው ማለት ነው። ሪቻርጅ ነው ስለው እንግዲህ እዚህ ጋር ቀጥታ እንደምትመረኩት ጃምፒንግ ፕሮሰስ ይላል ማለት ነው። አርም ደግማችሁ ትነኩታላችሁ። ደግማችሁ ስትነኩት እንግዲህ ቀጥታ እንደዚህ ነው የሚመጣላችሁ ማለት ነው። እዚህ ጋር ላይ የባንክ አለ ማለት ነው። ሲቢ ይላል ወይም ኮመርሻል ባንክ ኦፍ ኢትዮጵያ ይላል ማለት ነው። እዚህ ጋር ላይ ደግሞ የባንክ ቁጥሩ ባለቤት እዚህ ጋር ባለቤቱ አለ። የባለቤቱ አካውንት ቁጥር ደግሞ እዚህ ጋር አለ ማለት ነው። እዚህ ጋር ላይ አለላችሁ ይህንን ኮፒ በማድረግ እንግዲህ የባለቤቱን ስምም ቸክ በማድረግ ማለት ነው ትሄዱና ሙሉ ለሙሉ በሞባይል ባንኪንግ ሊሆን ይችላል፣ ወይም ቀጥታ በባንክ ሊሆን ይችላል ተከፍላላችሁ ማለት ነው። እሱን ከከፈላችሁ በኋላ ምንድነው የምታረጉት? እዚህ ጋር ላይ እንደምትመለከቱት ትራንዛክሽን አይዲዋን ነው ይዛችኋት ምትመጡ ማለት ነው። እዚህ ጋር ላይ ለምሳሌ ገንዘብ ብትከፍሉ የደረሰኞቻችሁ ላይ ትራንዛክሽን አይዲ የምትላለች ማለት ነው። እሱ ጋር እዚህ ጋር ትመጡና ምንድነው የምታረጉት በካፒታልና በቁጥር ነው ማለት ነው። ካፒታል ሆኖ ከዛ ቁጥር ማሉት ማለት ነው። እነሱን ከነ ካላካችሁ በኋላ ምንድነው የምታደርጉት? ሰሚ ትራንዛክሽን አይዲት ምታላችሁ እዚጋ ላይ እንደምትመለከቱት እያዩት ነው ማለት ነው። እዚጋ ላይ የላክነውን ነገር እዚጋ አለ ማለት ነው። እዚህ ላይ እዚህ ቀጥታ እንደላካችሁት እዚ ጋ ኢነረቬኒ ይላል ማለት ነው። እያዩት እንደሆነ አንድ ሺህ ብር ልካችኋል። ቀጥታ በአክፍላችሁ ስትመልሱ እንግዲህ እዚህ አካውንት የሚለው ላይ ትገባላችሁ ማለት ነው። አካውንት የሚለው ጋር ቀጥታ እንግዲህ ስትገቡ እዚ ጋ ላይ መጥቶ ቁጭ ብሎ ታገኙታላችሁ፣ ሪቻርጁ ተቀምጦ ታገኙታላችሁ ማለት ነው። ሪቻርጁን ካገኛችሁ በኋላ የት ነው የምትገቡት? እዚህ ሆም ላይ ትገባላችሁ ማለት ነው። እንደመጣላችሁ እዚ ጋ ሪቻርጅ ላይ ሊመጣ የሚችለው ከተወሰኑ ደቆች በኋላ ነው ማለት ነው። እዚህ ጋር ላይ የተወሰኑ ደቆች እስከ አንድ ሰዓት ሊቆይ ይችላል ማለት ነው። እሱን ጠብቃችሁ እዚህ ጋር ላይ ማረግ ትችላላችሁ ማለት ነው። እዚህ ጋር ላይ መጥቶ ቁጭ ላችኋል። እሱን እንግዲህ መጥቶ እንደመጣላችሁ እዚህ ጋር ሆም ላይ ትገባላችሁ ማለት ነው። ሆም ላይ እንደዚህ ትገቡና እዚህ በርካታ የምንገዛቸው አሉ ምርቶች ማለት ነው። የመጀመሪያው ደረጃ ከ300 ብር ነው የሚጀምር ማለት ነው። ከዛ 1000 አለ ከዛ 2000 አለ ከዛ 5000 አለ ከዛ እያለ እንግዲህ እስከ መጨረሻው ስንት ነው? 100 ሺህ ድረስ እንገዛለን ማለት ነው። እሱ ስንገዛ እንግዲህ ለምሳሌ እስኪ እናንተ ያ 1000 ብታረጉ፣ ኢንቨስት ብታረጉ 60 ቀን የሚቆይ በቀን 420 ብር ጠቅላላ ነው እንግዲህ 25000 200 ብር ይከፍላችኋል ማለት ነው። ስለዚህ ይሄ 60 ዴይስ በሚለው ግን ኢንቨስት ያደርጋችሁት ገንዘብ ለ60 ቀናት ያክል ይህንን ያክል ገንዘብ ትወስዳላችሁ ነው እንጂ በ60 ቀን ውስጥ ፕላትፎርሙ ይዘጋል ማለት አይደለም። አብዛኛው ጊዜ በ60 ቀናት ብቻ የሚዘጋ ማለት አይደለም። ስለዚህ እዚህ ጋር ላይ እንግዲህ አንድ ሺህ ብር ብትከፍሉ በሪቻርጅ ባረጋችሁበት ገንዘብ በየቀኑ ለ60 ቀናት ያክል 420 ብር ታገኛላችሁ ማለት ነው። ስለዚህ እሱን እንግዲህ በመምረጥ እንግዲህ ቀጥታ አንድ ሺህ ከመጣላችሁ በኋላ ምድር የምታረጉት እዚህ ጋር ላይ ኢንቨስትናው የምትላለች ማለት ነው። እሷን ኢንቨስትናው የምትለው የትነግታችሁ ቀጥታ ሙሉ ለሙሉ መግዛት ትችላላችሁ ማለት ነው። እዚህ ጋር ኢንቨስትናው የምትሎትን ያንድ ሺህ አለ እንደዚህ እያደረጋችሁ ገንዘብ እዚህ ፕላትፎርም ላይ መስራት ትችላላችሁ ማለት ነው። ሌላኛው እንግዲህ ሲቀጥል እንዴት ነው የባንክ አካውንት የምናስገባ የሚለውን ደግሞ አብረን እንመለከታለን ማለት ነው። ስለዚህ ምንድነው የምናደርገው እዚ ጋር ላይ አካውንት የሚል አለ። አካውንት የሚለውን አንድ እዚህ እንጫነዋለን። አካውንት የሚለው ከተጫን በኋላ እዚ ጋር ላይ ባንክ ኢንፎርሜሽን የሚል አለ ማለት ነው። ባንክ ኢንፎርሜሽን የሚል አንድ እዚህ እንደዚህ እንጫነዋለን። ከዛ እዚህ ላይ ፕሊስ ፕሊስ ሴሌክት ባንክ የሚለው ኮመርሻል ባንክ ኦፍ ኢትዮጵያ እንለዋለን፣ ወይም ሲቢ እናደርገዋለን። በንግድ ባንክ ብቻ ነው ወጭ የምናደርግ ማለት ነው። ከዛ ሙሉ ስማቸውን እስከና ያታችሁ ትጽፋላችሁ። አበበ እላለው ማለት ነው እኔ በላቸው እሏለው በላቸው አለሙ ትሉታላችሁ ማለት ነው። አለሙ ትሉና እዚህ ጋር የባንክ አካውንታችሁን ንግድ ባንክ አንድ ሺ ወይም አስር ሺ የሚለውን ታስገባላችሁ። ከዛ ገንዘብ ወጪ ስታደረጉ ያስገባችሁት ፓስዋርድ ታስገቡታላችሁ ማለት ነው። እኔ ከስድስት እስከ አንድ ያደረኩ ማለት ስድስት አምስት አራት ሶስት ሁለት አንድ ያደረኩ ማለት ከዛ ከዛ አድ ባንክ አካውንት አለው ጋር ያለው ማለት ነው። ከዛም በኋላ ሴብ ያደርግልኛል ማለት ነው። ሙሉ ለሙሉ ሴብ ያደርግልናል። ከዛ ሴብ ካረገልን በኋላ ግን ሙሉ ለሙሉ ምንድነው እዚህ ጋር ላይ ምን ታረጋላችሁ? ተመልሳችሁ ሆም ላይ ትገባላችሁ። ሆም ላይ እንግዲህ እንደዚህ ስትገባላችሁ ማለት ነው። ሆም ላይ ከገባችሁ በኋላ እንደዚህ በርካታ ነገሮች አሉ ማለት ነው። ከነዚህ መካከል እንግዲህ ባላንሳችሁን እዚህ ጋር ምታገኙት ማለት ነው። ባላንሳችሁን እዚህ ጋር ስታገኙት እንግዲህ ዊዝድሮዋል ማድረግ ትችላላችሁ። እዚህ ጋር ላይ ዊዝድሮዋል መተላለፍ፣ ዊዝድሮዋል ማድረግ ትችላላችሁ። ዊዝድሮዋል ሚለውን አንድዚህ ትጫኑታላችሁ። ዊዝድሮዋል የሚለው ከተጫናችሁ በኋላ እንግዲህ የባንክ ቁጥራችሁ ስህተት ካለው ካረጋገጣችሁ ወይም ስማችሁ ስህተት ካለው እንደው ታርጉ እዚህ ጋር ላይ ያለችትን በመንካት ቀጥታ ማስተካከል ትችላላችሁ ማለት ነው። እሷ እንደዚህ ስትነኩት ቀጥታ እዚህ ጋር ያለውን ማስተካከል ትችላላችሁ ስማችሁን፣ ቁጥራችሁን ማለት ነው። ስለዚህ ባክብላችሁት መልሳችሁ እዚህ ጋር ላይ ወዝሮ አደረጋችሁት ከ150 ብር እስከ 100 ሺህ ብር ድረስ ወጪ ማድረግ በቀን ትችላላችሁ ማለት ነው። የፈለጋችሁት ገንዘብ ታስገባላችሁ። ከዛም በኋላ የትሬድ ፓስዋርዳችሁን ታስገቡና ምን ትሉታላችሁ ኢቲ መሆኑን ማወቅ አለባቸው ማለት ነው። አፕላይ ዊዝድራል ስትሉት እንግዲህ ሎድ ሲያረቁ ቆይቶ እንግዲህ ሰክሰስ ይላቸዋል ማለት ነው።